በሚቀጥለው ሳምንት መግሪብ መግሪብ ይባላል እንደ ስም ግን ዛሬ የሰገድናት የዛሬው አስራችን ሄዳለች ምትመጣው መቼ ናት ነገየው መልቂያማ ብቻ ነው ስለዚህ ሰላት የርዝቅ በር ነው አባወራ ቤተሰብ ይሰግዳሉ ልጆች ይሰግዳሉ ባለቤትህ የቤት ኻዲምህ ሰላት እየሰገዱ ነው እያዘስክ ነው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 ቁጭ ብሎ አልካት አልቻለም፣ ተኝቷል። ጋደም ብሎ ሆስፒታል ተኝቷል፣ አቅሉን አልሳተም ኦክስጅን ተገጥመዋል። ምን ብሏል? ይስገድ። በምን እያሰበ እያጣቀሰ፣ አሁን ሁለተኛ ረካንኝ ያለ የሚባለውን ዚክር እያለ እዛው እንደተኛ ሰላቱን ይስገድ። ሰላቱን ኸውፍ ተብሎ ደሞ አለ